ሰውን ለመርዳት እና ሰውን ለማገዝ መልካም ስራ ለመስራት ጥሩ ነገር ለማድረግ ከሰው ጋር ለመግባባት ምክንያት አስፈልግም። ሰው መሆን ብቻ በቂ ነው። ስለዚህ ለሰው የምናደርጋቸው መልካም ነገሮች ማልበስ ሊሆን ይችላል፣ ማብላት ሊሆን ይችላል፣ ማጠጣት ሊሆን ይችላል፣ ገንዘብ መስጠት ሊሆን ይችላል፣ በአሳብ መርዳት ሊሆን ይችላል። እነዚህ ነገሮችን ለማድረግ ምንም ምክንያት አስፈልግም። ስለዚህ እኛ ኢትዮጵያውያን እንግዲህ ሁላችን የየራሳችን የሆነ እምነት ያለን ሰዎች ነን። የእምነት ልዩነትም እንዳለ ሆኖ እርስ በርስ ደግሞ በመረዳዳትና በመደጋገፍ በመተሳሰብ ያለን ሕዝቦች ነን። ስለዚህ ሁሉም ሰው በያለበት ቤተ እምነት በያለበት ሃይማኖት በያለበት አካባቢ ለሰው መልካም ነገር ለማድረግ ምክንያት ካልፈለት የለም። ያለ ምክንያት መልካም ስራዎችን መርዳት፣ ማገዝ፣ አብሮነት፣ ከጎኑ መቆም የሚያሳይ የምናሳይ ከሆነ ሀገራችን ሰላም የማታገኝበት፣ በሰላም የማትኖርበት፣ የማትበለጽግበት፣ የማታድግበት ምክንያት የለም። ስለዚህ እኛ ሁላችን በያለንበት በስራ ቦታ ሊሆን ይችላል፣ በትምህርት ዓለም ሊሆን ይችላል። በተለያዩ አካባቢዎች ሰላማዊ ሰዎች እንድንሆኑ የማይፈቅዱ ሰዎችም አሉ። መልካም ስራዎችን ደግሞ እንድንሰራ የማይፈልጉ ሰዎች አሉ። እነዚያ ሰዎችንም ታሳቢ እያደረገን ማድረግ ያለብንን መልካም ስራዎች ምክንያት ፈልገን ሳይሆን ስለሚያስፈልግ ካደረገን ለእኛም ፈጣሪ ጥሩ ነገር ያደርግልናል ብዬ አስባለሁ። አመሰግናል